እነ ዮኒ ሞጋኛ ጆርመን አገር ያሉ ጋጠጦች እነ ጁጅክያ በተለያየ ዓለም ያሉ ከውስጡም ከውጭም ያሉ ጋጠጦች በመተባበር እንዴት ጅኒ ትታሰራለች? ጃኒ ምና ጡፍታ ነው። የድሬ ሰዎች የፍቅር ሰዎች ናቸው ትባሉ ነበረ። ሎካፋራ ናቸው። እንኳን ደስ አላቸው ጃኒን አሳሰራችሁ። እንኳን ደስ አላቸው ያላቸው አላቸው። እንኳን ሁላችን ነ አብረ ደስ አለን። እንኳን አሳሰርናት። ምነው ጋጠወጦች እንደው ከሞላ ዓለም ተሰባሰባቸው ምን የእሷ ጉዳይ፣ የራሽያና ዩክሬን ጉዳይ፣ የዓለም ጉዳይ ነው። የእሷ ጉዳይ ከሰዓይ ውስጥ አጆ እንደየለንም አላቸው። ዶጋረ ግን እንኳን ተወሰረች። ምን አባታችሁ ተመጣላቸው ምድሮ ጋ እንደ ጭራሽ ጭራሽ ስድብ ይጎርማች አለ። ይሄ በጊፍት የባረክ ነው። በአንበሳ እና በአበባ የባረክ ነው። አዲሱ አማኝ እዮኒ ሞጋኛ ራሱ በዚህ ጉዳይ በሽታ አልተነሷበት መሰላቸው። ሙልጭ አርገ የዱሬን ሰው ሙልጭ አርገ ነው ያንጓጥጥ ነውረኝነታችን በልካቸው ብታደርጉት ምን ችግር አለ? በገንዛ ፈሴ አስሜን መቆስቀሴ አለ ሰውዬው። በገንዛ ፈሳን አስማን የቆሰቀሰች፣ በለፈለፉ ይጠፉ ዝም አትሉ፣ ሎከት አታበጁለትም። ጥጋባን እንደ አንዳንዶቻቸው የምትበሉት እንጀራ እንደ ጋንጃ ነው ያሰክራችኋል። እንደ ጋንጃ ያሰክራችኋል። በቃ የምትናገሩትን የምትሰሩትን፣ የምትርቁጡትን አትቁ። ይህ ድሬ ሰው ፍቅር ይመስለው ነበረ። ሎካ እንደዚህ ናቸው። አዎ እንደዚህ ነው። ዶግ አደረገው። እና አንድ ሰው አራዳ ነው ማለት አንድ ሰው ፍቅር ነው ማለት ደደብ ነው ማለት ነው እንዴ? ስትሰድቦም ስታንጓጥጦም ስታዋርዶም ዝም ብሎ ይሰድብላል ዝም ብሎ ይዋርድላል ማለት ነው እንዴ? አራዳ ይመስሉኝ ነበር። ለካ ፋራዎች ናቸው። ከይቅርታ በላይ ምን አለው? ከይቅርታ በላይ ህገ የጎደለም የደፈረም ያዋረደም ያንቋሸሸም ሁሉም እየመጣ ከይቁርታ በላይ ምን አለ? ይቁርታ እኮ የእናንተ ጊዜ መግዣ፣ ህዝብን ማንጓጠጫ፣ ማላገጫ፣ ከወንጀለኝነት የምታመጡበት ቀዳዳ እኮ ይደል። እንደዛ ከሆነ ለምን እያንዳንዱ ሌባ እስር ቤት የገባ ሌባ፣ ነፍሰ ገዳይ፣ ደፋሪ በይቁር በልኝ እያለ ለምን አይወጣ? ከይቁርታ በላይ ማ ህጋል። በጎንዛፈሲ ስሜን መቆስቆሲ አለ ሰውየ በለከት ማድረግ ግዴታ እኔ አሁን እናንተ ሌላ ሌላ ነው ያሳሰባቸው። እኔ ደግሞ እንደ ፖስት ፒሏን ውጣ ይሆን ወይ ነው መቼም ባገኙበት ነው የሚጋደሙት። እሷ ህዝብን የመናገር አቅም የላትም አደባባይ ላይ ቪዲዮ ቁጭ አድርገ አይደለ እንደ ከጆንዳሌል ጋር ሲላላስ ሲጎራረሱ እየኮረሙት የለንም ማስረጃ ህዝብና አቅም እኛ የእናንተን ጉዳጉድ ስለሸፈንን ህዝብ መሰዶ ባለበት ከጅኒ ከጂኒና ከጃኒ ጋር እየተላላሰ አይደል እንዲ ናየው የምትባለን አስረግዘው የልጅ አባት የሆነው በጣም ብዙ የምናውቀው ፋይል እኮ አለ፣ አውቀን ዝም ያል። እኔ በተለይ ማአት መረጃ ነው ያለ። በጣም ብዙ ጉዳዮች አሉ፣ ግን መናገርም ማውጣትም ስለማልፈልግ ነው እንጂ ምን አይነት ነውረኝነት ውስጥ እንደምትገባ እናውቃለን። እኛም ያንዳንድ ቲክቶከር የተባለ ምን ምን ፋውል ውስጡ እንዳለ እናውቃለን። ግንዶገና የራሳችን ጉዳይ ሾፋፍናቸው ህዝብ ለማንጓጠጥ ተሞክራላቸው ደሞ ይሄ ዮኒ መጋኛ የሚባል ወፈፌ ሰውዬ ደህና ተወልሽ ያለ ወደ ዘጅ ያለ፣ ወደ ዘጅ ያለው ከዚህ በኋላ መዝሙር እንጂ በስድብ አታቀኝም ያለ። እንዴት እንዳጥሮቆረገ ድሩን ሰው ለመናገር እኔ ቃላቱ ሁሉ ደግማ አልችል። እነ ጅጅክ ያ ሩቃናቸው ነው ይሄዱት። እነ ዮኒ መጋኛ ሩቃናቸው ነው ይሄዱት። አለም አቀፍ ጋጠጦች በሙሉ በዚህ ጉዳይ ህብረት ነው ፈጠሩት። ይጎርማችል ከኔቶ በላይ የተጠራ የቱ ድራጅ ኃይል ነው ፈጠሩት በዚህ ጉዳይ ምነው ሌላ ነገር አገር ላይ እንደዚህ ሲኮሰት እንደዚህ ግብግብ ብትሉ ምናል። የሀገር ፍቅር የህዝብ ነገር እንዲህ ግብግብ የሚያደርጋቸው ወፈፌ፣ ለአንዲት ጋጠወጥ ምን አባታቸው ታውጣላቸው። እንኳን ደስ በለናለ፣ እንኳን ደስ አላችሁ ጃኒን አሳሰራችሁ አይደል? እንኳን ደስ አላችሁ። እንኳን አብረ ደስ አለ። በቃ ከግለሰብ ከህዝብ የሚበልጡ የለም የኔ ጌታ። ህዝብን እንደ ህዝብ በብሔር በሃይማኖት በማንነቱ ማንቆሻሻ አይቻልም። ከዚህ በፊት አስጌደ እንደርሾ ሴት ልጅ አታፈቁርም አለ። ስለዚህ እኔ አፍቃሪ ሴት አይቼ አላቅም ካለ ንጎረኝ አለ። በዚህ አላበዳቸው ነው ወይስ ሴት ሴትን ስታንጓጥጥ ቀላል ነው። የማን ነው የሚበሰው? አስጌደ እንደሽ የተናገረ ነው የሚበሰው ወይስ ደግሞ እቺ ጅኒ ምትባል ሴት የተናገረች ነው የሚበሰው? እስቲ ንጎረኝ የቱ ነው በጣም የከፋ የከረፋ? ህዝብን እንደ ሴተኛ አዳሪ ሴተኛ አዳሪ እንኳን ተከፍለ ነው መሰለኝ እኔ አላቅም። ማቆ ነገር የለም ግን እሷ ኮ ከሴተኛ አዳሪ በታች ዝቅ አድርጋ ሆነ ህዝብን የተናገረች፣ እንዴት ትጠይቀኛለህ? ዝም ብላ ዝሙጣት አድርገኝ ሞ እኮ ነው ያለች ይባላሉ። ወይ ነው ምን አይነት ቤተሰብ ነው ያስወደጋችሁ? ራሱ እዚህ ጋ ቲፎ ዝሆናችሁ የምትናገሩ ከተቻለ አፋች ዝጉጥ አርገ። ምን አይነት ቤተሰብ ነው? ምን አይነት እናት? ምን አይነት አባት? ምን አይነት ቤተሰብ ነው ያስወደጋችሁ? ይህን ንግግር ትክክል ነው ብላችሁ አይናችሁ በጨዋጥባችሁ የምትናገሩት፣ ምን አይነቱ ቤተሰብ ያሳድጋችሁ ነው? በጣም የሚጎርም እና መሐይምነት ደግሞ ከተጠያቂነት አያድንም። ፊደል መቁጠር ግዴታ ነው። ግራና ቀኝ ማሰብ ግዴታ ነው። እንደ ሰው መኖር፣ እንደ ሰው መሞላለስ ግዴታ ነው። እንዴ ዚ ጆን ዳንኤል ሚስቶች ጉዳያችን በመንግስቱ ደረጃ በሀገር አቀፍ ደረጃ ይታይልን አላቸው። ሳ አውቀ ነው ብዙ ነገር የምንተወገሳቸው። አውቀ ነው እች አንድ ፍሬ ልጅ ምና ምትል እኛ እናቃለን። እድሜ እሷም ታውቃለች፣ እኛው እናቃለን። ይህ ጌታ ቋ ብሎ የወሰለ ናቸው። እንኳን ለዚህ ሎሌላም ይሆናል። ቢያድላቸው አራት አምስት የሚወልዱ ሴቶች ናቸው። በደንብ የሚታወቅ ጉዳይ ስለሆነ ማለት ወንጀል ሲሆን ሁሉም ጨቅላ ይሆናል። ሁሉ ሁሉ ጡጦ የሚጠባ ሕፃን ለመሆን ትሞክራላቸው። የሆነ ሆነ ህዝባችን እንድታንጓጥጡ አንፈልግም። የድሬ ልጆች አራዳ ይመስሉኝ ነበር። አራዳ ናቸው እንጂ ደደብ አይደሉም። ያገኘ ሲያንጓጥጣቸው እንደዚ ጎንበሱ ብለው ሊንጓጥጡላቸው ነው እንዲ ትፈልጉት። አራዳ ናቸው፣ ፍቅር ናቸው፣ ፍቅር ናቸው፣ አራዳ ናቸው። ማለቱ ግን የፈለገ ሰው ሂዶ አፉን እነሱ ላይ ትፋቱን ይተፋል ማለት አይደለም። ይላጎጋል ማለት አይደለም። ቅርሻቱን ይተፋበታል ማለት አይደለም። አራድነት እንደዛ ከሆናችሁ የራሳችሁን በፈለጋችሁ መንገድ ሂዱ። ሌላ ህዝብ ግን እንደዛ አይደለም። ፍቅርንን የምትሉት ወሬ ብቻ ነው እንዴ? አሳሰራቸት አይደል? እንኳን ደስ አላችሁ። እንኳን አውረድ ደስ አለ ሎከት አበጅ ንንጉግራቸው ሎከት ግድ ነው፣ ግድ ስለሆነ ነው። እኔ ከሚያናድደኝ ውሻ በቀደደ ጅብ ይገባል እሷ ለምን ተኖካች እሷ ይሄን ተናገረች ይጉረማችሁ ወይ ብለው ሌሎቹ እንዴት እንዳንጓጠጡ እንዳንቋሸሹ ሰኞ ወጣ ስም ማክሰኞ አይመለሱም። የዱሬ ልጆች ይህን ነገር ጥበቅ አድርጋችሁ የያዙ መማመሪያ እንዲሆን ሌላው ሰኞ ወጣ ስም ስም ዝም ብለ አንዱ አፉን ይከፍታል፣ ሌላው በዛ መንገድ ይሄዳል። ገና ያልሰለጠነ ያልተወረዳ ግራና ቀኝ ማሰብ የማይችሉ ሰዎች አንዱ በከፈተው ቦይ ነው የሚሄዱት። ከዛ በኋላ ብዙ ስድብ በየኮሜንቱ አንበቢ ያለ የዱሬ ሰዎችን የሚያንጓጥጥ የሚያወርድለው። ምን ጫት ከሆነ አዲስ አበባ አለ፣ ባህር ዳር አለ፣ አዳማ አለ፣ ናዝሬት አለ። ሴተኛ አዳሪ ከሆነ በዩ ከተማ አለ። የታወቀ ጉዳይ በሁሉም ከተማ እንደሆነ በገጠርም በከተማ ያለው ነገር ነው። እሺ የሚለየ የሚለየ የስቱ ድሬ ምንድን ነው የሚለየ? መጠጥ ከሆነ ሁሉም ከተማ አለ። ጥሩ ነገርም በሁሉ ከተማ አለ። መጥፎ ነገርም በሁሉ ከተማ አለ። ጨዋ ሴቶችን በሁሉ ከተማ አለ። እሱ የተኛ ዳር በሁሉ ከተማ ጫለ ያው ንጃኔ አለው አይደለም እንዲ እነሱ የትናቸ ያሉ አዲስ አበባ አይደለም። ቋሚ ስራቸው ምንድን ምንድ የጎቢ ምንጫቸው ምንድን ምንድን ነው? ምክንያቱ በየቲክቶክ ሲላላስ ሲጎራረሰው ሲተዛዘለው የሚሉት ዋና ስራቸው ምንድን ነው? ስለዚህ ለከት አትለፉ ነው፣ ገደብ አትለፉ። እኔ ደግሞ ከሰሩት ስራ በላይ ጫጫታቸው ሲያቃጥ ጭራሽ ጁራፍ ራሱ ጎርፎ ራሱ ይጮሃል። ጭራሽ ተሳድፋቸው እንደገና ደግሞ እንደገናም ደግሞ ሰው ልታንጓጥጡ ትሞክራለች እንዴ! ጋጥ ወጦች ጋጥ ወጦች! ይህ እኮ የሚያሳየው እኮ ምን ያህል ሚዲያው ባዶ ቆርቆ እንዳ ጭንቅላት ባላቸው ሰዎች ማኒፕሌት እንደተደረገ እኳ ትጎርማችኋል። ከሱ ውጭ አጀንዳ ይሉ ገለበጡት እኮ ነው የምላችሁት። ሚዲያ በቃ ሌላ ነገር መስማት አልቻለም። ማናቸ እናንተ ማን ናቸው? ይህ ሁሉ የያዙኝ ልቀቀኝ ውስጥ የምትገቡ እናንተ ማን ስለሆናችሁ ነው? እና ጋጠወጥነት ብዙ ቦታ ላይ እንዳለ እናቃለን። በተለያየ ሁኔታዎች ጋጠወጦች እንዳሉ እናቃለን። ግን እንዲመረት መሬት እስኪጠባቸው መሆኑ ግን በጣም ይሰቆጥጣል። እና ፊደል ቁጠር፣ ወደ ትምህርት፣ የማታም ቢሆን ተማር። እኔ ኮፍላለ በእውነት የአምስት የአስር ዓመት